አሁን ደግሞ ሲጣሉ ደግሞ ገንዳ እኔ ልንገርሽ አይደለ፣ በጣም ነው የምጠላሽ። እኔ አጠፋሽ አለሁ። ምንም ጥያቄ የለውም ከአንቺ ጋር ግን ቆሜ አይደለም የሚያጠፋሽ እሱ ነው። ገና ብዙ ብዙ አወጣልሻለሁ። ስለሌላም ስለማን ነው እኔ ላስረዳቸው? አያቸሁ ሊ እኔ ሎሬ ኮ ፈጣን ነኝ። ምን አለ ትምህርት ላይ እንዲፈጥም ብሏል። ልንገራችሁ የዩቲዩበሯን የእሷን እሷን ለጂጂ አካውንቷን እናዘጋባት ምናምን ምናምን እያለ የተጻጻፍኩን ይሄን ጻፊ ይናርግ እያለ ለጂጂ የሚልክላትን ቴክስት በውስጥ ጂጂ ዘርግፋ ሚስጥሩን እያወጣኝ ነው ነው መሰለኝ። ለመሸርሞ ጥፊት ያስፈልጋል። ጥንባታ ምን አውጣ ሁለተኛ ዜ ዳሚጣ አንተም ብሎ የኛ ጓደኛ አከብርሻለሁ፣ እወድሻለሁ፣ ጉርጓድ የቆፈርክላት ያ ቱርክ ሀገር ያለውን ሐኪም የልጁ ሐኪም የጅልነቱ ጅልነት አሰባችሁት። እስካሁን ግን እንዴት አላወጣችበትም? ቆይ ላኩ፣ እየላኩብኝ ተቸገርኩ። አትላኩብኝ። እኔ ከፈለኩ ብቻዬን ነው የምጨርሰው። አንተ ጋር ውሃ አልጠጣም።

ተይዚ ታይ ባለፈው እኮ ተጣርቃችሁ ነበረ ነበር አብራችሁ ነበር። ውሃ ጠጭም። ዛሬ አሜን አሜን። አቤት ቲክቶክ ነው አሪፍ። አቤት ቲክቶክ ነው አሪፍ። እ ቲክቶክ ጋይስ ቲክቶክ ሽቀላ ነው። ሰው ይጣላል እርስ በርስ። እኔ እኮ ነኝ የምራ ምርሬ እኮ ሰውን ብሎክ የማደርገው እኔ ነኝ እኮ የምራ ምርሬ እኮ ከሰው ጋ የምጣላው እኔ ነኝ እኮ። የምራ ምር የሰውን ልጅ አንድ ዓመት የምዘጋው እኮ። ቲክቶክ ላይ የለውም እኮ በውስጥ። የውሸት ይጣላሉ ይታረቃሉ፣ እንደፈለጉ ናቸው፣ እንደልባቸው እንደልባቸው። ጀርሜ ያለው ጀርመን ሀገር ነው ተብሏል። ግን እስዳ ሰዋቁ እኮ አይጣል። እኔ ነኝ እኮ በቁም ነገር ሰው እኮ ዓመት ከዓመት የምዘጋው እኮ ወዲያው ብሎክ የማደርገው ወዲያው፣ ከልቤ እኮ የማዝነው እኔ ብቻ ነኝ። ሰው አበደን። ቆይ ቆይ ቆይ እንስማ ጋይስ። እኛ በሰው መሀል አያገባንም ይሄ እንዳ። እኛ በሰው መሀል አያገባንም፣ ግን እናዳምጣለን፣ አንፈርድም። ሂዱ። ለምን ለምን ተብሎ ነው የምትገረበችው ወይዘሮ ጂጂ? የት ነው የምገለብጭው እንዴ? ወይዘሮ ጂጂ እኛ እዚህ ጋር ጌሜን አቋርጭ እየመጥቼ ላዳምጥ፣ አሉባልታ ባልታብል። የት ነው ገልብጠሽ የምትወጪው? ወደ አንቺ ነው ምን ዞረው ቅጥቀጣችሁ? ወደ ጂጂ ይሆናል። እኛ እዚህ ቁጭ ብለን ወሬ አሉባልታ እያዳመጥን ገልብ ገልብጨው ሁሉ ታማን አዘዘሽ። ፈቅደናል። ይሄ ማህበረሰብ ፈቅደዋል። ይሄ ቲክቶክ ማህበረሰብ ፈቅደዋል። እንዴ ሳይፈቀድልሽ ማለት ነው ገና እየጀመርኩ መጣ መጣ። እኔ በሁለቱ ጸማ ላይ አይመለከታይም፣ ግን መጣ ግን መጣ። ሪከርዱ አልመጣም። ምን ማንኝ ቺምፓንዚ ነክ ለማንኛውም ግን ድምፅ ወጥቷል። የዩቲዩበሯን አካውንት እናዘጋ ብለ ተደራይተ ከጂጂጋ አቅዳችሁ ታትራችሁ ልሰሩ ስትሉ እሱ ድምፅ ወጥቷል። እኔ ግን አያገባኝም። ከኔ ጋር አውርተናል። እዚህ ሀገር ያስጠይቀኛል ብዬ ነው እንጂ ሪከርድ አድርጌሃለሁ። ምን አስዋሽኛ አድርጌሃለሁ። የዘንድሮ ማህበረሰብ ዛሬ አውርቶ ነገ ይክዳል። ነገ አውርቶ ዛሬ አላቅሽም ይላል። ዛሬ በልቶ መቻባሽ በላው ይለኛል። ይህ ሁሉ ስለሚል ሪከርድ አድርጋለሁ እኔ ማርያምን አድርጋለሁ። ምን አስዋሽ ሙሉ ያ እንደ ካስጠየቀኝ በሚል ነው ወንድ እና አይጠያ ግን፣ አንዳንድ ወንዶች ማኒፕሌት ማድረግ ይችላሉ። እኔ እኮ የምፈልገው እኮ የት ሄዳ ነው? እሷ ከፍታው ተመልሳ ስትመጣ ጋይስ እናዳምጣለን። በቃ እስከዚያ በቃ አሉባልታ። እኔ ይህንን ማህበረሰብ የምጠይቀው እንቅልፌን ስተኛ ጠዋት ስነሳ በበከ ጫልቱ ጋር ተአርግዘው ነበረ። ጫልቱ ልጁን አልፈልግም ብላ ዋይ ዋይ እያለ ገንዘብ እየተሰበሰበላል ነው። በዚህ በጎን ሲሄድ እንትና እግሩን በቦምብ ተመቶ አጎቱ ተሸክሞት ውጪን ያለው እርዳታ እንርዳ። በዚህ በኩል ደግሞ ለመውጣ እንትናና እንትና ተፋተው ከእንትና ጋር ቼ ታድጎ ወልዶባት ግን አልወለድኩም ብሎ ክዶ፣ እኔ ከእንቅልፌ ስነሳ የመዓት ጉድ ነው የምሰማው። ብዙ አትላሰኝ እና የመዓት ጉድ ነው ወገኖች የምሰማው እዚህ ቲክቶክ ላይ አሁን ዛሬ አገር ሰላም ነው ብዬ ነፍሴን ጥዬ ለጥ ብዬ አፏሽኬ ስነሳ የአገር አገር ጉዴ እዚህ ከዛ በዛ በኩል ጃኒ በዚ እኛ አንረፍ ለናንተ ስንል እየተከታተል የእንቅልፍ ሰዓቴን እስከ ጠዋት ድረስ እስከ ጠዋት ድረስ ቁጭ ብዬ ወሬ ለማዳመጥ ተከታትዬ ወሬ አታውሩ። ልክ በኢትዮጵያ ከምሽቱ ሶስት ሰዓት ላይ ትጀምራላችሁ። እኔ ቤታ እንቅልፍ የምተኛበት ሳሌ ጠብቃችሁ ግሬን ወሬ ካለ ደውሉልኝ። አለቅላቂ ለእርዳታ ብቻ ደውል፣ ጆሮ ላይ ልታደነዝ። ቢያታየ እንትና ታማለችና፣ ስለ መድኃኒዓለም፣ ስለ ገብርኤል፣ እንደው ስለ እንትና ሚካኤል ይዤሻለሁ፣ እባክሽን ነይና እርዳታው ላይ ተሳተፊ። ቢያታየ እኔ ኮን እግዚአብሔር ተቃጠልኩ እኮ እባክሽን፣ ሰው እየገባላቸው አይደለም፣ ነይንታ፣ ሰው ሰብስቢ፣ መድኃኒዓለም ወሬ ተቃጠለ እኮ፣ ምን አለበት ቤታዬ፣ የኔ ማር ከአነጋገር ቤታዬኔ ማር ቆፍጠን ብላችሁ የዴዚ እናት ምናምን ይሁላሽ። ሰው ተሰብስቦ አሉባልታ አለ በነፍስ ድረሺ ይባላል እኮ ጋይስ። ለእርዳታው ለእንትኑ ሲሆን ግን ቤታናት ደውላችሁ ጆሮ የምታደነቆርቲ ቤታዬ፣ እንትና አርግዛኮ ባሏ ክርቶታል፣ ድረሺ በነፍስ ይደወላል። ባህላችን ነው ተደውሎ ወሬ እንዳያመልጥሽ። እንዳ ያመልጥሽ ጀምራለሽ መሰለኝ። ቆይ ጂጂ ጀምረ፣ ቆይ መጣው ጋይስ ብሬክ ሁና ከብሬክ ወር አይም ሰለብሬሻንስ ምንም ብንሆን፣ የነገርኩሽ ነገር ነበር። ማለት እንደዚህ ትሉና በኋላ ላይ ስትጣሉ ነገሮች ይፈጠራሉ ስል ቁልቁሌዎችን እናቃለሁ። ወደ ምባርጌ ሊጠቀሙብሽ ነበር። የመጣው የሚያንስሽን ሰው በታምራ ትጥበሽ። እውነት ነው ምልሽ። ጂጂ ግን የዋዛ አይደለችም። ቁጭ ብላ ሪከርድ አድርገዋለች። ወይኔ ሰው ግን አሁን ዘንድሮ መተማመን እኮ የለም ጋይስ፣ መተማመን እኔ ማ መድኃኔ ዓለምዬ እኔ ማ መድኃኔ ዓለምዬ ስልኬ አሁን ነው የሚያስፈልገኝ። ሰው ሪከርድ ይደራረጋል፣ አንድ የሚቀረው ነገር የለም። እንስማ ማቋቋቋ ተረጋጉ ጋይስ እንዴ ቆይ አሁ ይሄማ ከመለጠኝ በኋላ እንዴት አወራለ? ቆይ ይህንን ደግሞ የእሱን ሳይሆን ለአንቺ ጠላት እሱ አደለም ፈረንጅ ጠላት እሱ አይደለም። ስለሚጠራ ይቅር። ሌላ ሰው መቀላቀል የለብንም። ከዛስ እኔ እኮ አንደኛውን ቀሚስ ለብሰህ የወጥ ያኔ ያኔ ተረሳንዴ ተረሳሽይ ተረሳሽ ወይ ባለፈው አብራችሁ ጌም ስትጫወቱ ፍቅር ፍቅር ፍቅር ፍቅር ስትሉ ነበር። እኔ አያገባኝም አያገባኝም ግን ግን ያየሁትን የሰማሁትን ለሕዝብ ማድረስ አለብኝ። ይሄ ሕዝብ ትዝ ላይ ለው ይችላል። እኔ ቤታዬ ከቲክቶክ አልጠፋም። እንቅልፌም ማዳሪ ምራቴ ምሳዬም ሁሉ ሽንቴን ሬ ካኬ እዚ ሁሉ ነው ያለው። ስለዛ ይሄ ማህበረሰብ ባለፈው ግን አብራችሁ ነበር ነበር፣ ባይሰበር ዛሬ ደግሞ የወጥ ማማሰያ ሆነ፣ እንሄድበታለን። እድሜ የማይቀይራት ትሆና፣ በመጀመሪያ ደረጃ የእኔ ወንድም ስድብ ደረጃ የደረስኩትኝ፣ እኔ እናቴ ገና እርግዝና እያለች ሆድ ስለሚበሳት ዩቲዩብ ላይ ትገባ ነበር። ማን አዘዛት? ማዘሬ፣ ማንም እኮ አላዘዛትም። እኔን እርጉዞና ጸንሳ ያኔ ዩቲዩብ ላይ እንጣጥ እያለች ትገባለች። በዛ መሀል በድንገት አንተን ያገኘች አንተን ያገኘች ቀን እናቴ ያች ቀን የተረገመች እሱን እቴቴ ያቺ ቀን የተረገመችሁን። አሁን ስሜን ስለጠራኝ ነው ጋይስ። እኔ አሁን ስሙን አልጠራሁም ስሜን ጠርቷል። ያች ቀን የተረገመችሁን። እናቴ በሆዷ እኔን ተሸክማ አንተን አየች። ይኸው ከሆዷ ስወጣ ተሳዳቢ፣ ሀሜተኛ፣ አለቅላቂ፣ ሾካካ፣ አጣቢ፣ አምቦ ጫራቂ ሁኜ ቀረው። በማየት ተነሳ ባንተ የተነሳ ያን ቀን ረገምኩት። እናቴና ረግማት መቼስ፣ ያን ቀን ቀኑ ልርገመው እንጂ ቁጭ ብላ ዩቱብ አንተን ያየችበት ቀን ርጉዝ ሆና ሰብናብን ስሜ እንዲሉልህ። እንዳንተ አይነት ንፍጥ ጭንቅላት ተሸክሞ የሚዘሩ ናቸው። እንዳንተ እቴቴ፣ በአንድ ሰከንድ ውስጥ ስምህ እንዳደረግኩክ የእኔ ስም በአንተ በፈለግ አይጠራል። እሷም ተለውጣለች። እኔ እኮ የስንት ታናሽ ነኝ እኮ አንተ ኮ ሰባተኛ ላይ ብትራመድ እኮ እንደኔ አይነት እኮ ስምንት ዘጠኝ ትወልዳለህ እኮ ረተወኝ። ሰውዬ ፍቅር ከያዘ ንገረኝ፣ የሀበሻ ሴት ከማረ ንገረኝ፣ እረዳለሁ። ስንት ዓመት ሙሉ የሀበሻ በቅመምና በምናም በበርበሬ ታጠን አልቀመስክም። መከራችን እናሳጣ። እኔ አሁን እዚህ ሁለቱ ጂጂ እና እሱ ለተጣሉት እኔ በመሀል ምገባው ለምንድን ነው? ለምን ድኔኔን ስም ያነሳው? እኔ አሁን ስሙን አልጠራው። እንደውም ዛሬ ሲያቅበዘብዘኝ ጥሩ ስራ ሰርቷል፣ በደዚ ጉዳይ አልኩኝ። ጭራሽ እሱን ይለው ይሄዳል። ደግሞ ዛሬ አፍር ጂጂና አሁን ቴቴ ከዚህ በኋላ አይታረቁም? አትታረቁም? እኛ እኮ ግራ ገባን፣ እናንተ እኛ እኮ ግራ ገባን ጋይስ። እነሱ ይታረቃሉ ብለን እልል ስንል ከምን ተጣልተዋል? ተጣሉ ብለን ደሞ ልናጣላ ይባሰ ደሞ ስንል ተታርቀዋል። ምንድነው ጉዱ ዘንድሮ? እዚህ ቲክቶክ ላይ ገባው መዓት ጂጂ፣ አትታረቁ ይሁን ላይ ሄደሽበታል። ያኛው ሰውዬ እየተና ጠይቁልኝ። አይታረቁም ልስማ እንዴት አርገ እንደምትሸፈሸፋት እኮ እናቃለ ሽክሸካ ላይ ደረስኩኝ። እንዴት እንዴት አድርገህ አንተ ማለት የመጨረሻ በቃ ህይወት መውደቂያ ሲያጣ የወደቀው እኮ መቶ ሀምሳ ኪሎ ሶስት መቶ ፓውንድ የሆነች ሴትዮ ላይ ወድቀ ዛሬ ሰው መስለ እንግዲህ አስበዋል ከአንተ ያንን ቆሻሻ የጠባ የላስክበትን አፈን ጂጂ በመድኃኒዓለም ልጆች አለን። ምክንያቱም ምን አይነት ክርፋትና ቅናትና ቻይና በጠብስ ኖሮ ዛሬ ጂጂ እንደዚህ አታወራም ነበረ። ይሄንን ጩጭ አለ እንደው ይሄን ቻይና ጠብሼ ቢሆን ዛሬ ይሄ ቲክቶኳን አዘጋል። ረ ተይ ጂጂ ተይ ጂጂ እኛ አንድ ፍሬ ልጆች እየተበላሸ ነው። ማሁን መላስ መብላት ምን ጉድ ነው። አይመከራል ተነሳ እንደ ወንዶቹ። አንድ ቀን እኔ አስራ አምስት አመት እንግዲህ ቀላል ነገር አይደለም። አስራ አምስት አመት እኔ አንድ ቀን ስራ ቦታ ላይ ያዳየው እኔ ግን ከአስራ አምስት አመት በፊት ስታቀኝ የአንድ ሱቅ ሳ የሁለት ሱቅ ባለቤት ነኝ። አቤት ዲ የሁለት ሱቅ፣ አንተ ቁጭ ብለ ያለበት ሀገር፣ አንተ ቁጭ ብለ ለምፈልገው አላማና ነፃነት የምፈልግበት ሀገር ባንክ ካርድ ይዤ ተነስቼ የሚሄድ ሴት ነኝ። ቃለማንም ካለማን ሚዲያ የለኝ የኦሮሞ ሕዝብ አይረዳ ምናምን አይረዳኝ ለአላማዬ ማለት ነው። ኧረ ደግሞ ነገ ከኦሮሞች ደግሞ ረድተናል ብለው እንዳይመጡ እኔ እኮ ቲክቶክ እኮ ከዲጂ ከዲጂ ከዲጂ ይሄ ማህበረሰብ እኔ አንድ ኦሮሞ አረዳኝ፣ ምስቲ አካሲ ጃዴ እያሉ ደግሞ ተከታትለው መጥተው ደግሞ እኛ ረድተናል፣ እኛ ረድተናል ብዴና ሰጥተናል እያሉ እንዳይመጡ እኔ እኔ እኔ የሚሰማኝ የቲክቶክ ነዋሪ ከባድ ነው ብዬ ነው

ሚዩት አር ሚዩት አርጌ ስመለስ መሽናት ሚዩት ስመለስ ሽክሸካል መላስ የባሰ ወንድ ካለ በዚህ ምድር አሳማ ብቻ፣ አሳማ ብቻ። አትሊስት እንዳንተ በሶሻል ሚዲያ ተዘፍዝፈው የሚናገሩ ወንዶች ነው ያላየው። አብረው የነበሩ በሙሉ፣ አረ ጂጂ ጠንካርለት፣ አጠገብ ያሉ ቀጥቀጣማ ከተጀመረ፣ ጂጂ አሁን እኮ ስድ ንባብ ሆነብን እኮ። ፊትሽን እያሳይሽ ውሃሽን አስቀምጠሽ ሚጎረስ ሚጣ ይ ሰውዬ ደንዝዞ ሊገለይ ነው። ሚጎረስ አንዴ ቆይ ልዝጋው፣ ገስቴ ልዝጋው ቆይ። ጋይስ እያሳበዱኝ ነው። አላስቀምጥ አላስቆማሉኝ ጌም። ምን ጉድ ነው? ሌሊቱን ሙሉ ነው የሚሸቅሉት ተረባቸዋል። እንደ የምትጫወቱ ሰው አሁን ጂጂ እየለጥ፣ አሁን ያኛው በዛ በኩል ኮቾሮን እየገመጠ በዚህ ሶዳውን ይዞ ነው እየለጠለጣት ያለውን። ወይኔ አምላኬ፣ በዚህ ኮቾሮን ክራከሩን ግምጥ እያደረገ በዚህ ምናምኑን እየቸለሰ ነው። ጂጂ ጠንክረሽ ውጪ፣ ፈርጥመሽ ውጪ። አምላኬ፣ ድብቅ ብለሻል። አበባ ነው የሚታየን፣ ሃይላንድ ነው የሚታየን። ቱር ቱር ዝብት አድርገሽ፣ ቁጥን ብለሽ ወተሽ ጂጂ ሂጂ። ገፉ ጋይዝ፣ ሁሽ የቲክቶክ ነዋሪዎች ወሬ ጠፍቷል። ሰሞኑን ሆዳችን፣ አፋችን ደርቋል። እንሄድ የህዝብ ሽንት ቤት በሉት፣ የህዝብ ሽንት በሉ ተብሏል። የህዝብ ሽንት ቤት አቃጣሪ ነው። ኧረ እኔ ገላልሸናውም ገና ነው ተራ ገና ነው ያታለቃሆ የህዝብ ሽንት ቤት በሉት። የመምከር የማስታረቅ እዚጋ ቁጭ ብሎ የመምከር አቅሙ የለ ሶስት ነች ነው

ቀጥሉ። ለማናችሁ እንዴ፣ ማጨብጨብ ማሰራችን ነው። ለማናችሁ ናችሁ፣ ኮመንት ጻፉ። አታቋርጮሽ ምን እኔ እና ስሜት ላይ ነሽ። እሺ፣ ለማናችሁ ጋይስ፣ ለማናችሁ አቤት፣ እንዴ እኛ ካላጨበጨበ ማሞቅ ሞቅ ካላደረገው አንተ ስነግር ያለኩ ምን እንዳልኩ ታቃለ። አንተ እያለን እሷን አለካትም ብያሃለሁ

ግን ብዙ አይደለም። የትኞቹ የተቀደሱ ባለአክባሪ ምን የሚሉ አበሻ ሴቶች አሉ? ብዙ ግን አቤት አቤት አቤት አበስ ገበርቶች። ቀጥል ቶሎ ቶሎ በል ሰውዬ መሄድበት አለው። መቻች ጥሩ መኪና ስትነዳ ጥሩ ቤት ሲኖር ምን ሲለ ገስዋል በደንብ አድርገው